ተለጠጠ ይላሉ የታሪክ ፀሐፊያን። የምድሩ ፉክክር ያልበቃቸው ሶቪየት ህብረትና አሜሪካ እሽቅድድሙን ወደ ሰማያት ወሰዱት። በጠራ የምሽት ሰማይ የምድርን ጨለማ የመዳስ ጠፈራዊ ስልጣን የተሰጣት ጨረቃ የሀያላኑ የፉክክር ሜዳ ሆነች። ሀያልነታችን በባህርና በየብስ አያበቃም ያሉት የሶቪየት ዘመን አንቀሳቃሾች በፈረንጆቹ 1959 ላይ ከምድር በ380 ሺህ ኪሎ ሜትር ወደምትርቀው ጨረቃ መንኮራኩር ላኩ። በብዙ አመት አሜሪካኖቹ እግር በእግር ተከትለው የራሳቸውን የጠፈር ተጓዥ ገጣጥመው ወደ ጨረቃ ሊሸኙ ተሰናዱ። አሜሪካም አለምም ክስተቱን ያዩ ዘንድ ሰዓት ተቆርጦ ተነገራቸው። ይህች የአሜሪካ መንኮራኩር ግን ገና ስትወነጨፍ በእሳ ጋይታ ጉዞዋን ሳይሆን ፍንዳታዋን አሳየች። ከዚያ በኋላ ግን አሜሪካ በጨረቃ ፉክክሩ ሶቪየቶቹን ለማስደመም በሚስጥር አዲስ የጠፈር ዘመቻ ጀመረች። እቅዱም ጨረቃን ብኒኩሌር ቦምብ መምታት እንደነበር ከዓመታት በኋላ ያመለጡ ሚስጥራዊ መረጃዎች አጋልጠዋል። የኒኩሌር መሳሪያውን የሚጭነው ተወንጫፊ ሚሳኤል ጨረቃ ላይ ሳይደርስ ቢፈነዳ ምድርና ከባቢ አየሯ ላይ የሚፈጥረውን ውድመት ያሰሉ የጠፈር ጠቢባን ያን የቅጥ አልባ ፉክክር ክፉ ሀሳብ አመከኑ። በ1969 ግን አሜሪካ ጠፈርተኞቿን ጨረቃ ላይ በማሳረፍ ታሪክ ሰራች። ያ ሁሉ የጨረቃ ፉክክር ታዲያ ሁለቱም ሀያላን ለተጨማሪ ዝና ያደረጉት ነበር ይላሉ የእንግሊዝ የህዋ ምርምር ኃላፊ አኑ የመጀመሪያው የጨረቃ ላይ ፉክክር በተለየ ጂኦፖለቲካዊ ርዕዮተ ዓለም የተፈጠረ ነበር። ከሁለተኛው የዓለም ጦርነት ቀውስ በኋላ በሁለት ሀያል ባላንጣዎች መካከል የሁለት የፖለቲካ ስርዓት ፉክክርን ነበር የተመለከት ነው። በወቅቱ አሜሪካና ሶቪየት ህብረት የጠፈር ምርምሩን የተጠቀሙበት የቴክኖሎጂና የፖለቲካ የበላይነታቸውን ለዓለም ሕዝብ ለማሳየት ነበር። ከ1970ዎቹ በኋላ ግን ጨረቃ ለበርካታ ዓመታት አርፋ ቆይታለች። እነሆ ዛሬ ግን የጨረቃ ፉክክሩ የተሽቀዳዳሚዎቹን ቁጥር አሳድጎ ዳግም ተሰይሟል። ህንድ ለመጀመሪያ ጊዜ የጨረቃን ደቡባዊ ዋልታ ረግጣለች። ሩሲያ አሁንም ዳግም እመለሳለሁ እያለች ነው። አሜሪካ ጠፈርተኞቿን ወደ ጨረቃ ለመላክ መሰናዳቷን ገልጻለች። ጃፓን ፈረንሳይና እስራኤልን ጨምሮ ከ19 በላይ ሀገራት በቀጣዮቹ አራት ዓመታት ውስጥ ጨረቃ ላይ ተልዕኮ ይዘዋል። ቻይና The አሁን ደግሞ ቻይና ሩቅ በሚሉት የጨረቃ ክፍል ላይ መንኮራኩሯን አሳርፋለች። ይህም ለሁለተኛ ጊዜ ነው። ይህ የቻይና የጨረቃ ተልኮ እስካሁን ከተደረጉት ክንውኖች የተለየ ነው ይላሉ። የናሳዎች.com ሀገር የለም። አሁን ግን ቻይና ይህንን በማሳካት የመጀመሪያው ሀገር ሆናለች። አሜሪካ ይህን ለማሳካት ካሰበች 50 ዓመታት ተቆጥሯል። የያኔው የሶቪየትና የአሜሪካ የጨረቃ ላይ ፉክክር ለዝና ከሆነ የዛሬውስ ለምን ይሆን ሲሉ ብዙዎች ጥያቄ አንስተዋል። በአውሮፓ የጠፈር ጣቢያ የፕላኔት ሳይንስ ተመራማሪ የሆኑት ፍራንክ ዋይን የ1960ዎቹ የጨረቃ ተልዕኮ በጨረቃ ወገብ ላይ ያተኮረ ነበር ይላሉ። የዛሬው ግን የጨረቃን ደቡባዊ ዋልታ የሚያሰስ ነው ብለዋል። ሌላም ልዩነት አለ የሚሉት ደግሞ የአውስትራሊያው የጠፈር ተመራማሪ አላን ዳፊ ናቸው። የአሁኑ የዳግሚያ የጨረቃ ምርምር የተጀመረው በዚያች የጠፈር አካል ደቡባዊ ዋልታ ውሃ መኖሩን የሚያመላክቱ ድምዳሜዎች መሰማታቸውን ተከትሎ ነው ይላሉ ተመራማሪው አላን ዳፊ። በበረዶ መልክ ጨረቃ ላይ የሚገኘው ውሃ ወደ ሃይድሮጂንና ወደ ኦክስጂን ሊነጠል ይችላል የሚሉት ተመራማሪው ከሃይድሮጂኑ ኃይልን፣ ከኦክስጂኑ ደግሞ አየርን በማምረት ጨረቃ ላይ ለሚተከሉ የምርምር ጣቢያዎችና በዚያው ለሚቆዩ ጠፈርተኞች ምቹ አካባቢ እንዲፈጠር ያስችላል ይላሉ። የአሁኑ የጨረቃ ላይ ፉክክር ምርምር ብቻ ሳይሆን ከዚያ ያለፈ ግዙፍ ዓላማ አለው የሚለው ደግሞ እንግሊዛዊው ጋዜጠኛ የአማርኛና ጸሐፊ ቲሞቲ ማርሻል ነው። የአሁኑ የጨረቃ ላይ ፉክክር ከሁለት ምክንያቶች ይመነጫል፣ ከንግድና ከወታደራዊ ዓላማ። ከንግድ ዓላማ አንጻር ለ21ኛው ክፍለ ዘመን ወሳኝ የሆነው የብረት ሀብት ጨረቃ ላይ ይኖራል ተብሎም ተገምቷል። ከወታደራዊ ዓላማ አኳያ ደግሞ ጨረቃ ላይ ሳተላይቶችን በማስቀመጥ የሀገራትን የጦር እንቅስቃሴ መከታተል ወይም ደግሞ ኢንተርኔትን በማቋረጥ የመረጃ ልውውጥን ማቋረጥ ያስችላል። እነዚህ ሁለት ምክንያቶች ናቸው የአሁኑን የዳግም የጨረቃ ፉክክርን እናም የሚያደርጉ እናም ጸሐፊው ቲሞቲ ማርሻል እንደሚለው የዛሬው አዲስ የጨረቃ ላይ ሽቅድምድም ማዕድን ፍለጋና ወታደራዊ ዓላማ ካለው ተፋላሚዎቹ ምድር ላይ የሚፈጥሩትን መገፋፋት በዚያ የጨረቃ ዓለም ላይ ሊደግሙት ይችላሉ የሚል ስጋት እየተነሳ ነው። በእርግጥ በተፎካካሪዎቹ ዘንድ ውሎች ከተቀመጡ ስጋትን ማስወገድ ይቻላል ይላሉ። በነባር የዓለም አለቆችና የባለብዙ ዋልታ የዓለም ስርዓት ለማዋለድ እየታገዱ ባሉ አዲስ ስ ገስጋሾች መሃል የሚታየው ብርቱ ፍልሚያ መስመር ስቶ የጋራ ዕልቂትን እንዳያመጣ ቢያንስ ፉክክሩ በቅጡ ይሁን ሲሉ ብዙዎች እያስጠነቀቁ ናቸው።